ወይኔ ሄሉ ወይኔ ሄሉ በግራ እጅ የተጠፈጠፈች ዛሬ ገና ዛሬ ጥፍ ቀመሰች ሄሉ ሰላም ሰላም ውድና የተከበራችሁ የጃና ሌ ቤተሰቦቼ እንደምን ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን እኔጋ ሁሉ ሰላም ሁሉ መልካም ነው እያልኩ ዛሬ ብቅ ብዬ የላችኋለው እንግዲህ ዛሬ ሲመጣ ሄሉ ሻና። ሃይልዬ እና ሰው ሲኒጅ የላችሁ ከች ብያሉ ማለት ነው። እንግዲህ በዚህ ሰሞን ደግሞ ተነሱ ተነስተዋል። እንግዲህ ቱበሮች የምሬ ነው የምላችሁ፣ የሆነ ሰዓት ላይ እንንጃ ሰሞኑ ትንሽ እንትን ብሎ ነበረ፣ ይሄ ነገር ቆሞ ነበረ ማለት በየቦታው ብታው በቃ የተመሳሰለ ቪዲዮ እየሰሩ እዛ ጋም የተደባደቡ እዛ ጋም የተጠፋጠፉ እዛ ጋ እንደዛ እዛ ጋም በጣም ሰሞን አንድ ሰሞን በጣም ደስቶ ነበረ። ይሄ ነገር ደግሞ አቁሞ ነበረ። አሁን ደግሞ በድጋሜ ተነስቷል። እና ዋና ዋና ይሄ ነገር የጀመረ ማን እንደሆነ ታውቃላችሁ? ማን እንደሆነ ታውቃላችሁ? እግዚአብሔርን ይሄ ነገር የጀመሩ እና ዳያኔ ጽጌና አብራም ነበሩ። ይሄ ነገር ሲሰሩ የነበረ ሁሉም ሰዎች ከነሱ ተምሮ ነው ይሄ ነገር የፈጠሩት ማለት ነው። እንግዲህ አሁን በዚህ ሰሞን ደግሞ ተነስቶባቸዋል። ሁሉም ዩቱበሮች ጥፊ መጠፋጠፍ። አሁን ሄሉ ተጠፍጥፋ አታቅም ተመታ አታቅም፣ ጥፍ ቀምሳ አታቅም። እኔ ሲያት ማለት ነው ትመታለች እንጂ ተመታ አታቅም። ዛሬ ሀይልዬ ጃግና አባት አንተ ሴታ ገብትመጠመ ሴታ ትመጠም አደላ እና ሄሉ ዛሬ በመጀመሪያ ጊዜ ጥፍ ቀምስ አርገለች። እንግዲህ ምን ይደረጋል በገዛ ጅሮ እና ከማጭ ለታን ጊዜ አንድ ትዝቃለች አንድ መጠረጋ ይዛ ታባረዳለች። ኧረ ሄሉ ታይ ታይ አንቺ ልጅ ታይ አራፊ፣ የእውነት በጣም ነው ምትገርመኝ። እና ለምሳሌ ማለት ነው አንዳንድ ሰው አሁን ሄሉ ሲያየት ማለት ነው ማለት ቀርቦ አያት፣ ሶኬ ኦልሬዲ ቀርቦ አይቷታል ግን ያላያት ያልቀረባቸው እንዲህ ካያት ማርያምን በጣም ነው የምታስፈራ። እኔ ራሴ ይፈራታለሁ። እና እና በጣም ነው የምታስፈራ ምን መሰላችሁ? ሴት ልጅ የሆነ ረገብ ስትል ምናምን ድምጿን ቀነስ ስትል ምናምን ነው አለ አይደለ? እንደዛ ነገር ሲሆን ነው ደስታ የሚመጣ። አንዳንድ እንግዲህ ይሄ ነው ብዬ ባልነገር ይገባችኋል ብዬ አስባለሁ እና እና ሄሉ ደግሞ ከነዛ ነገሮች በቃ ግልጽ የሆነች ነገር ናት። እና በጣም ነው የምከብዳት። እርግጠኛ ነኝ በአንዳንድ ነገሮች፣ ይሄ ነገር እንደምጎዳት እርግጠኛ ነኝ። የምሬ ነው ምላቸው። ምክንያቱ ያየን ነው ምናምነው፣ ማንም ሰው ያየ ነው ማምነው። እንግዲህ ሃይልዬ እዚህ ጋር የጠፈጠፋት ነው ማለት ነው ዛሬ ኤካሌኖ ኤካሌኖ አላለችም። በነገራችን ላይ መችለተ ስትጫጮ ማለት ነው። ነገር ግን ትላንትና ደግሞ ቪዲዮ ሰርቼ ነበረ። እኔ ራሴ ከካሜራ ጀርባ ሆነ በሰላማዊ መንገድ ሃይልዬን ና ቪዲዮ እንስራ እንደዚህ እንበጣበጥ ብላ ነገሩን ጀምራ ሃይልዬን ከአዲስ አበባ አርባ ምንጭ የጠራት ራሷ ናት። ተመካክረው ተነጋግረው ማለት ነው። ትላንትና ሰምታችኋል ብዬ አስባለሁ። የምር ትላንትና ከካሜራ ጀርባ ስታወራ እንደነበረ ሰምታችኋል። ዛሬ አሁን አሁን ሰው ልጅ ምን ይላል? እንደዚህ ስንጫጩ እንደዚህ ሲጠፋጠፉ ምናምን ምን ይላል? እስቲ ሰው ልጅ በእናታቸው ይሄ ነገር ምንድን? ሰው ልጅ እኮ አረ ሰው እናስጨንቃለን። አረ ሰው ልጅ ይሄ ጫጫታ ሲያይጨነቃሉ የሚለው ነገር ቀራ ማርያምን በኢየሱስ ስም ማለት በቃ ለራስ ማሰብ ሆነ ነገሩ። ሰዓቱ ጊዜው ለሰው ሳይሆን ነገ ሰው ምን ይለኛል፣ እኔ እንዲስ ስንጫጫ ሰው ምን ይለኛል፣ እኔ ሰው ልጅስ እንዲስ መታ ሰው ምን ይለኛል፣ ነገ ምን ይፈጠራል በህይወቴ ብለው ማሰብ እኔ እንጃ ሰውሩ ትቷል። እንደዛ ነገር በጣም ነው የሚከብደው። በነገራችን ላይ ማለት የዛሬ ብቻ ሳይሆን የነገን ብናስበው መልካም ነው ብዬ ነው የማስበው፣ እና በጣም ይከብዳል በተለይ በካሴት ልጅ ላይ እንደዚህ ነገሮች እንግዲህ፣ ሱሴ ደግሞ በሚን ቤት እንደሆነች አላቅም። የሆነ እንግዲህ ቢዝነት ከጎን ከጎን የሆነ ነገር ሳትሸቅሎ አትቀርም። እሷም ከነገሮች እየጠፋች አይደለም፣ ጥፍም የጠጣች የሄሉም ጥፍ ስጠጣም ዝም ነው የምትለው እንግዲህ ዛሬ ተጠፍጥፋ ነገ ብቅ ትላለች። ይሄ ነገር ምን ትላላችሁ እናንተ? ሶሲ ማለት ነው። ይህ እውነት በጣም ነው የገረመችኝና ሄሉ እንግዲህ በጣም እንደዚህ አይነት ቪዲዮ መስራት ትወዳለች። እርግጠኛ ነኝ ለምን እንደሆነ አላውቅም። ማስመሰል በኢየሱስ ክርስቶስ በጣም ነው ብትችሉ። ሄሉ አንደኛ ቁጥር ላይ ትጠራለች ማለት ነው ቪዲዮ ለመስራት ሌላ ነገር አቻት ማለት ቃል አይደለም። ሰው ቀርቦ ማለት ነው። ቪዲዮ ላይ ግን ሲያት በጣም ማስመሰል ትችላለሽ። በጣም በነገራችን ላይ ቪዲዮ ሲሰራ ማስመሰል ግዴታ ነው። ግዴታ ሆኖ ሲያለ ግን ስ በቃ አለ አይደለ ገደብ አለ የሚባለው ነገር አለና ይሷ ደሞ ገደብ የለም ይሄ እንዴት እንደምትሆኑ ወሬ አብዳ ልብስ መጣል የደረሰች ሴት ነው ማረጋት እኮ ማለት አለ እኮ ቪዲዮ መስራት ሶኬ ግን የሷ በጣም ልይትላል። እንዲ ምን እንደምታደርገው አታቅም፣ የምትናገረውን አታቀውም። በቃ ምን እያሰራች እንደሆነ ራሱ ምትራሳ አይመስለኛል። ይሁ ልጁና ልጁታን አንድ ላይ አጣበቀች እዚህ ጋር ደግሞ አረ በፈጣሪ ብትረጋገ መልካም ነው። ወይኔ የምና አይደለም። አንዳንድ ጊዜ በጣም ነው የሚያስጠላኝ፣ በጣም ነው የሚያስጠላኝ። የእውነት ሲነግራችሁ ማለት ነው። ማለት ትንሽ ስርዓት ቢያሳዩ መልካም ነው። አለ ጨዋትና አለ ጭቅጭቅ ቢሰሩ ምን ችግር አለ? ይሄ ይህ ውስጥ ፊቷን በእናታችሁ ሌላ ሰው ነው የምትመስሎ፣ ዛሬ ደግሞ በእናታችሁ ምን አለ ብትረጋጋ ማለት ተረጋግታ የትናገረው ነገር ተናግራ ብትተው እኮ መልካም ነው። ይሄ ማን ነው ተንኮል ተንኮል የምታስበው ነገር ነው እንደዚ እንደዚህ እንትና የሚያደርጋት ብዬ ነው ማስቦና ሀይልዬም እንግዲህ ይሄ ሸቀላ ፈልጎ ከአዲስ አበባ አርባ የሸቀለ ይገኛል። እንግዲህ መልካም ነው። መሽቀሉ መሰቀሉ ወይ መሽቀሉ መልካም ሆኖ ስያለ ግን ለሰው ልጅ ማሰብ ይሻላል ብዬ አስባለሁ እና እኔ ገርበኝ ማለት ነው። ይሄ ምስጥራ ወጣ ይህን አድረግከው ለምን አድረግከው ብላኩ አጠይቆ መገርማችሁ ነገር ማለት ነው። እንዴት እንዴት አድርጋለሁ እኔ አምኜ ውስጤን ነግሬ

የሰው ወሬያት ስሜ ብላ በጣም በቃላት ልበ አዛዛኝ ሁኔታ የጣፈች ልጅ አለች። ማርያም በጣም ነው ያሳቀችኝ ማለት ነው። ማለት አንድ ብቻ አይደለም። አረ ብዙ ናቸው በጣም ያዘኑ ያሉት ማለት ነው። ማለት እውነት መስላችሁ ይሄ አሁን ሄሉ በቃ የተጎዳች የልብ ጎደኛ የላትም ምናምን ተብሎ እንድናዝንላት ነው። እሷ እንግዲህ አዝ ነው ማዘን ምን ትርጉም አለ? ሰው አዘነልኝ አላዘነልኝም። ለምሳሌ ሰው ልጅ ደግሞ እሷ ኮ እንዲናት እሷ ኮ እንድዚናት ይላት አላሁን እዚ ላይ እንደታው ማለት ነው። ነገር ግን ራሳን ብታስተካክለው መልካም ነው እና ሲቀጥል ደግሞ ቀስ ብላ እንደ ሴት ልጅ ብታውራ መልካም ነው ማለት ልጅነት እስከ መቼ ታደ ሄሉ ልጅ አይደለችም እርግጠኛ ነኝ ግን መረጋጋት አለበት ሚላ ቪዲዮም ሆነ ለምንም ነገር መረጋጋት አለበት። እና እኔ እንጃ ከዩቱብ ውጭ ምንም ስራ ስለሌለ ስራው እንግዲህ ይሄ ነው በቃ። ለነሱ ስራ ሆነ ትልቅ ስራ ምንም ሰርቶ ማግኘት አልተቻለም በዚህ ዘመን። እውነት ነው የምላቸው። ይቺ ልጅ ስንቴ ነው የምትወርወር? ኳስ መሰላት እንዴ?